ካሪታስ ዓለም አቀፉን የዕዳ ቀውስ ማስቆም ላይ የሚመክር የውይይት መድረክ ማዘጋጀቱ ተገለጸ። ዓለም አቀፉ የካቶሊክ ቤተ ክርስቲያን የበጎ አድራጎት ተቋም የሆነው ካሪታስ ኢንተርናሽናል በአሁኑ ወቅት ትኩረት ስላጣው ዓለም አቀፍ የዕዳ ቀውስ ግንዛቤ ለማሳደግ እንዲሁም የሰብአዊ መብቶችን ለማበረታታት ያለመ የውይይት መድረክ ማዘጋጀቱ ተገልጿል። የውይይት መድረኩ የተዘጋጀው የፋይናንስ ስርዓቶችን ማዋቀር የሚቻልባቸው መንገዶች ላይ ውይይት ለማድረግ እንደሆነ ተነግሯል። የቫቲካን ከፍተኛ ባለስልጣናት፣ የሲቪል ማህበረሰብ መሪዎችና ዓለም አቀፍ እውቅና ያላቸው የምጣኔ ሀብት ባለሙያዎች በቢሊዮን የሚቆጠሩ ሰዎችን በድህነት ውስጥ እንዲቆዩ የሚያደርገውን የዓለም አቀፍ የዕዳ ቀውስ እንዴት ማስቆም እንደሚቻል በዌቢናር ለመወያየት እንደሆነ ተጠቁሟል። በካሪታስ ኢንተርናሽናልና በቅድስት መንበር ጽህፈት ቤት የተዘጋጀው ይህ የውይይት መድረክ የተስፋ ነጋዲያን በእዳ በአየር ንብረትና በልማት ላይ የኢዮቤ ልዩ አመት ተነሳሽነቶች በሚል ርዕስ እንደሚካሄድ ተገልጿል። በኢዮቤ ልዩ የተስፋ ዓመት አውድ ውስጥ የሃይማኖት መሪዎችና የፖሊሲ ባለሙያዎች በዚህ ቅዱስ ዓመት ላይ በሚያደርጉት ስብሰባ ዓለም አቀፉን የዕዳ ቀውስ ለማስቆም የሚቻልባቸው መንገዶች ላይ ሰፊ ውይይት ያደርጋሉ ተብሎ ይጠበቃል። ዘገባው የካቶሊክ ዜና አገልግሎት ነው።